ሰላም እንዴት ናችሁ? የነጅፎም ኩኪንግ ቤተሰቦች፣ ኖላዊ ተከታታይ ድራማ 118ን ይዤላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው እንቆዩ። ወይዘሮ ሜላት እንግዲህ አቶ መስፍን እንደፈራው በወይዘሮ ባዩሽ ግድያ ስለተጠረጠረች ፖሊስ ጣቢያ ወስደዋታል። እስከምናጣራም እዚሁ ትቆያለሽ ይሏታል። ከገባችን በኋላ በጣም የሚገርሙ የሚገርሙ ልጆች ማረሚያ ቤት ታገኛለች። ልጆቹ እርስ በርሳቸው እርስ በራሳቸው የሚጣሉና አዲስ ሰው ሲመጣ ቁጭ ብል፣ ስፖርት ስሩ፣ የራሳቸው ህግና ደንብ መስርተው የሚኖሩ ናቸው። እሷም በጣም ግራ ትጋባለች። አንድኛዋ ትላለች፣ ከመሀላቸው ሳያት፣ ጥቁር ልብስ ለብሳለች፣ ሀዘንተኛ ናት። እስኪ ዝም ብለን ቁጭ በይ እንላ እንበል፣ አይ በእጅ ብልጫ ነው እያሉም ሲያወሩ በጣም ግራ ትጋባለች። ምንድን ነው ትላቸዋለች። አይ እሷ ስለምንም የምታውቅ አይመስልም ትላለች አንዷ። እኔ የዚህ ካቢኔ ነኝ ትላታለች። ምን ማለት ነው ካቢኔ ስትላትም፣ በቃ የዚህ የእስር ቤት ዋና ነኝ ትላታለች የታሳሪዎቹ አንዷም አዎ እንግዲህ ነኝ አለች እኛም አይደለሽም እያልናት ነው ትላታለች ወይዘሮ ሜላት በጣም ግራ ገብቷታል አቶ መስፍንም በጣም ያለቅሳል እና እኔ ነፃ ነኝ ለጊዜው እስከሚያጣሩ ድረስ ነው እዚህ የሆንኩት ስለዚህ ልጆቼን አደራ እውነቱን እያወቅ ለምንድን ነው እንደዚህ የምትሆነው በማለትም ወይዘሮ ሜላት ነግረዋለች እሺ በቃ ምግብ ላንጣ በማለትም ወጥቶ ምግብ ይዞላት ይመጣል። ታሳሪዎቹም አንጮ ምግቡን በማለት ተሻምተው ይበላሉ። ብዬ እንኳን አላሉም። እንዴ አንዷ ከጧት ጀምራ ምግብ አልበላችም ትላለች። እነሱም ከበሉ በኋላ ይተኛሉ። ሁሉም በራሳቸው ዓለም ሆነው ይቃዣሉ። አንዷ በጣም የተለየ ጩኸት ትጮኻለች። እንዲህ ምን ሆነው ነው በማለት በመደንገጥም ታያቸዋለች። በመጨረሻም አላስተኛቸው ስላለች ተነስተው ዝም በይ በማለት ይጮሁባታል። ወይዘሮ ሜላትም ለምንድን ነው የምትጮሁባት ደግሞ ምን ሁና ነው ትላቸዋለች። ይቺ የሆናት በማለት አንዷ ተጠቅላ ትተኛለች። አንዷ ደግሞ እሷ ከዚህ በፊት ባሏን ከሌላ ሴት ጋር አልጋ ላይ አገኝተው፣ ከዛ በቃ ድንገት የሆነ ነገር ወሮራ መጥተው በዛ ምክንያት ሞተ። እሷ እስር ቤት ያለችው በዛ ነው እና ሁሌም አእምሮዋ ላይ ይሄ ነው ያለው። ማታ ስትተኛ ባሏን እየተጣራች ትጮሃለች ይሏታል። በጣም ትደነግጣለች። ግን ስላንችም ንገሪን እስኪ ይሏታል። ስለኔ ሁሉንም እነግራቸዋለሁ ትላቸዋለች። ፖሊሶቹም ነይ ካሉ በኋላ ይጠይቋታል። ከዚህ በፊት ባዩሽ እዚህ መታ እኔ በሞት ተጠያቂዋ ወይዘሮ ሜላት ናት ብላለች። ስለዚህ ለዛ ነው የመጀመሪያዋ ተጠርጣሪ ያደረግንሽ ይሏታል። እኔ እርግጠኛ ሁኜ የምነግራችሁ እኔ እሷን አልገደልኳትም ትላቸዋለች። ደግሞ የዚህን ያክል የሚያደርሰን ጸብ የለምም ትላለች። እነርሱም እሺ ችግር የለውም ካጠራን በኋላ እናያለን። አሁን ነገሩን ህግ ይዞታል እና ደግሞ ጠበቃ ከፈለግሽም ጊዜ ይሏታል። እኔ ምንም ጠበቃ አያስፈልገኝም፣ ግን እናንተ ካላችሁ ካስፈለገ እናያለን። ምክንያቱም እኔ ወንጀለኛ አይደለሁም ትላቸዋለች። ሀናም በእናቷ መታሰር በጣም ተጨንቃለች። ወይዘሮ ሜላቱም ስለፈራች ከልጆች ሁሉ ሀናን አደራ በጣም ትርበተበታለች። ከዚህ በፊት እኮ እሷ ያን ሁሉ በደል ስናደርስባት እኔ ከዚህ ቤት እውነቱ ሳይወጣ አልወጣም ትል ነበር። ስለዚህ ያን ሁሉ እያስታወስክ ንገራት ትለዋለች ለባሏ አሲር እና ተምቹ ቁጭ ብለው ያወራሉ። ከዚህ በፊት ጎዳና ላይ በነበሩ ሰዓት የነበሯቸው ጓደኞች አሁን ደግሞ ከጎዳና ከወጡ በኋላ ርቀዋቸው ስለነበር፣ ተምቹ ጥሩ ሙድ ላይ ስላልነበር ወደዛው ወደ ጎዳና ህይወት ይሄዳል። ድንገትም ሲያገኙት አንተ እንዴት ትረሳናለ? በማለት በጣም ስለተናደዱበት ያለውን ብርና ሞባይሉን ይቀሙታል። ደብድበውም ይልኩታል። ያን ካደረጉ በኋላ ግን ምንም ደስ አላላቸውም። በጣም ተጸጽተዋል። እንዲህ ያን ሁሉ አሳልፈን እንዲህ ማደርጋችን እኮ ጥሩ አልነበርም፣ ደግሞ ጓደኛ ጆሮ ቢያገኘን ይገለናል እያሉ ያወሩ ነበር። እንደፈሩትም ተምቹ ሁሉንም ነገር ይነግረዋል ለአሴር። አሴር በጣም ይናደድና ወደ እነዛ ልጆች ይሄዳል። እነዛ ልጆችም ይሮጣሉ። እሱም ይፈልጋቸዋል። ወይዘሮ ሜላት ለፖሊሶቹ ሁሉንም ነገር ተናግራለች። በኔና በባዩሽ ፀም መካከል አጋጣሚውን ተጠቅሞ ባዩሽን ለመግደል ያደረጉት ነገር አለ ይህንን ይህንን ሊያደርግ ይችላል የምትየው አካል አለ ወይም ብለዋታል። ይህንንማ ማ አላውቅም። እናንተ ፖሊሶች አይደላችሁ? አጣርታችሁ ድረሱበት። እኔ ግን አሁንም ነገም የምላችሁ እኔ ባዩሽን አልገደልኳትም እያለች እውነቷን ትናገራለች። ሀናም ወደ ፖሊሶቹ በመሄድ ከአባቷ ጋር እማዬ እስከመቼ ነው እዚህ የምትቆየው? እያለች ፖሊሶቹን ታናዝዛቸዋለች ታምቹም እኔ እነ ሰላም ቤት ሄደን ማጽናናት አለብን በማለት ይሄዳሉ። እዛም አጽናንተዋቸው ከተመለሱ በኋላ ሌላም ጊዜ ዛሬም እንሄድ ይለዋል። ለመሆኑ እርግብ እዛ ቤት ነው እንዴ ያለችው? ምንድን ነው እዛ ቤት የሚያመላልስህም ያስቀመጥከዋል? እንዲህ ይለዋል። አሴርም አይ አሁን ገምቻለሁ? ለካ ድንብላልን ለማግኘት ነው እያለም ያበሽቀዋል የዛሬው ክፍል ይህን ይመስል ነበር በቀጣይ ክፍል እስከምንገናኝ ነጂ ሆም ኩኪንግን ላይክ ሸር ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ አዲስ የምትመጡ ቤተሰቦች ላይክ አድርጉ ሰብስክራይብ አድርጉ መልካም ቀን ባይ